ሰላም ለአፈ ከቅዱስ እስጢፋኖስ ሆይ ወልደ ማርያም ክርስቶስን በአብ ቀኝን መቀመጥን በግልጥን ላስተማረው አፈ ሰላምታ ይገባል። ያለ ንስሐ በከንቱ እንዳልሞትን እድሜን በተጋት እንለምንሃለውና ፈጣሪ እግዚአብሔር ኃጢአቶቻችንን ኃጢአተኞችንም ሞትም አይወዱምና። ሰላም ለአስናኒ ከቅዱስ እስጢፋኖስ ሆይ ከወደ ከወተትንና ከበረዶ ነጭ የሚልቅን በመልከንም በንጽህና በተደነቁ ጥርሶች ለእያንዳንዳቸው እያንዳንዳቸው ሰላምታ ይገባል። በእግዚአብሔር ልጅን አምሳለ በጸለይህን ጊዜ አንተንም የከበቡህን ሰዎችንም በደላቸውን ማስተሰርላቸው በደለንና ማበሳን የሚቅርም ማለት ነው። የጻድቅ ሰው ለማዶነሁና ሰላም ለእስ ለልሳነ ከቅዱስ እስጢፋኖስ ማቴዎስን ያንን ጊዜ የወንጌል መጽሐፍን ስላቆየህንም በሙሴ ሕግን ላመሰገነ አንደበት ሰላምታ ይገባል አዋቂነትን በእኛ ዘንድ

እንቀበለው ዘንድ እጅን ከዚህ እጅ እንጋፍ ወደዚህ ነው፣ ከዚያ ወደዚያ ነው፣ ከአንዱ ወደ አንዱ ነው። ከጨመረውን መድኃኒትን የሚሆነውን ደግሞ ሰጠህን አሜን። ሰላም ለጉር ከስምህንም እንደ ሸቶ የሆነ ቅዱስ እስጢፋኖስ ወስጋንም የሚያሰቃየውን መከራ ስደትን፣ ችግርን እንደ እህል ጣዕም ላጣፋጠ ጉር ሰላምታ ይቀበል። ጥቃቱን ላሳይኖርበት ቅናትን እየጠገበ አይሁድ የህግ እግዚአብሔር ስምን የምትጠራ አንተን እንዴትስ እንደ በደቡ። ሰላም ለክሳድከ ቅዱስ እስጢፋኖስ ሆይ አንገትህን ደንዳና ለሆነውን ህዝብን የሰበስቡን ዘንድ ገመድን ለመጨበጥን አንገትህ ሰላም ታ ይገባል። እርሱ ይመሩትን ዘንድ ይወስዱትን ዘንድ ወደ ቤተ መቅደስን እንደመጣ

ለእጸነ ከቅዱስ እስጢፋኖስ የእስራኤል ንጉሥንም የአመሰገናት የተመረጠ የጥበብ ማደሪያ ለሆነችው ንቅፍ ሰላምታ ይገባል። ቆንጆ ኢየሩሳሌም አባቶቻችን ነቢያትን ልጆችን ሐዋርያትን እንደገደለች ዳግመኛ አንተንም በአደባባይን እንዴትስ ገደለች? ሰላም ለአዳዊ ከሁለት ትእዛዛትን ፍቅር እግዚአብሔርና

ራስ ቅዱስ እስጢፋኖስ ወይ ከአማኑኤል ልጅን ከሰምሶን ከረ ይልቅንም የሃይማኖትን የብርታትን ታሪክን በሁሉም ዘንድ ለተሰማው ንግር ን ሰላምታ ይገባሉ። ወንድሞች ሰማታትን በሰማትነትን ጎዳና መሪ እንደሆንካቸውንም እኛንም ምስጋና እንወዳለበትን ወደ ህይወትን ጎዳና መራን። ሰላም ለእምታት ከ ፍራትና ሽልማትን የተሸለምክ ቅዱስ እስጢፋኖስ ወይ ጉመታ የወርዷን ምሳሌ ሰማዕታትን ቦታ በመከራ በድካም ዘንገላ በቁትን ክንዶች ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ሰላም ለእመት ከበመፍራትን ሽልማት የተሸለም ከቅዱስ እስጢፋኖስ ሆይ የቁመቷን የወርዷን ምሳሌ ሰማዕታትን ቦታ በመከራ በድካም ዘንገለባ ለበቁ ክንዶች ሰላምታ ይገባል። የሕይወትን መጽሐፍንም በአንተ ተከፍቷልና የወሬትንም መርገም በአንተን ተሽሯልና ሰላም ለእራቲ ከቅዱስ እስጢፋኖስ ሆይ ያለ ምንም ንፍገትንና ስስትን ለድሆችን ለችግረኞችንም በማስተዋል እንደሚያስቡትን መዳፈ ሰላምታ ይገባል። አንተን ጠባቂ አድርግ ያለውና በጎጫ

የተከበበ መልኩ የዝሆን ጥርስን ለሚመስለውን ወደ ሰላምታ ይገባል። ከበግን እና ከጊደርን የሚበልጠውን ንጽህና የኃጢአተኞችን ብዛት የሚያስታስር ሆን አሜን ሰላም ለልብከ። የበረከትን ፍሬ የምታፈራ የወይን ሀረግን ግንደ እንደ ቅዱስ እስጢፋኖስ ወይ የበደለኞችንን በደልን አስተስርይ ዘንድ በጎ ነገርን ማሰብ።

ርኅራሄ ውሃ ጐደለት እንደሆነውን አንጀተ ሰላምተ ይገባል። በዓላትንም ሃያዋን በኃጢአተኞች እንደ ገሰጽካቸው በጎ ነገርን የሚጠሉትን ጠላቶቻችንን ገሰጻቸው። አሚን። ሰላም ለነዋይ ውስጥ ከፍሬ የተባለውን ያቁብ ልጅን እስራኤላዊ ወገን የሚሆን ከግቡ ክብራትን እስጢፋኖስ ወይ በመለወጥንም በመዋሃድም የምትኖነው ስደት

ጽድቅ ጽድቅን ተአምራትን አድራጊ ሆን ከሆኑ የጸሎታችን ሲሆን ቅዱስ እስጢፋኖስ ሆይ ፍጹም ያለመለየትንም በመስገድ በመገዛትን ለሚማልዱትንም ጉልበቶች ሰላምታ ይገባል። ቀሴስ ሉቅያኖስ ዘር የታምራትና የሃይማኖትን ገናና አይቶ አደነቀ። ሰላም ለአጋርቀ በሩጫ ቀልጣፋን የሆን ከሆኑም ጎልማሳ ሰማትን ቅዱስ ስጢፋኖስ ሆይ እንደ ዋሊያንም ምግቦችን ለጠነከረውን በፍርድ አደባባይ ቀ

ወንድ ከሰው ልጆችን ደንግባትን ልጆች እንደ ግባት የሚለብንን እጅ ለሚያምረው መልከ ሰላም ተቀባይ ሙቀቱን በማይበርደው እሳታዊ አንጥላለ ውስጡንም ሱራፌ ልጨምርባት ዘንድ የጸሎታችን ማሳ አሳርግልና ሰላም ነጻተ ነፍስ ከቅዱስ እስጢፋኖስ የሮማን ሮማን ሰዎችን የአመትን መጀመሪያ የምትባለው ሰላምና ወረ በሆነችውን በጥር ወር መባቻ

ቀጥሎ በወለ ጊዜ ስለዚህ ክብር እንሞታለን። መሀወቅ ቃል በዚችን ቀን ሞልታችን ነው። ከባርነት እና ከስጋ ስራን አረፍን። ሰላም ለግንዘተ ስጋ ከቅዱስ እስጢፋኖስ ወይ ከእልልታን እና ከማሌተ ጸጋ በፈጣሪ የሽቱ አበባን በተቀመመ የከርቤ መሃዛን ለተቀባው ነው።

በከመ ፈጻፈ ጳውሎስን መጽሐፍትን ቅዱስ እስጢፋኖስ ሆይ ጳውሎስን በስጋት ያዘ ሞት ወይንም በነፍስንም የዘራ ህይወትን ይሰበስባል ብሎ እንደተነገረው ለምስጋና እንሆን እንቅታትንም ዳሴን ሰርተናልና፣ ይህንንም ከከንፈሮች ንፍሬ ይሰብስብልን፣ አሚን።